ሃምሳ አንተ ምንም አላደረግም። ደስ የመጣ ደስ የት ነህ የት ነህ ቀጭም የት ነህ? አንድ ቢ ደግሞ ኮላብ እናደርጋለን። አረ ሂር እያላለሁኝ ስላየሽኝ ነው እንጂ ማለት ነው ላይ ከኔ ጋር መስራ የሚሰሩት ልጆች እኮ ከእኔ ጋር የሆነ ሪሌሽን ስላላቸው ምናምን ምናምን እንዳ ይመስላቸው ባይዘግባል። ቲክቶከር መሆን ስለሚፈልጉ ቲክቶከር እንዲሆኑ ክሬኤተር እንዲሆኑ የሆነ ሰው ማምጣት ነው። ግን ሴት ብቻ ማምጣት የሚችሉ ሰምታይምስ ወንድ ብዙ ጓደኞች ስላሉኝ ማለት ነው። ከእኔ ጋር ታስ ወይ እንጂ እየቀያየርኩኝ፣ እየባለኩኝ፣ እያማገጥኩኝ ምናምን ምናምን ነገር አይደለም። እና በተሻላቸው አቅም በዚህ ቲክቶክ ኢንፍሉዌንስ ማድረግ የሚፈልጉ ሰዎችን እያሰራለች። ባይዘ ከሚታወቅ ሰው ጋር አቅም ሰርች የትላንቷ ልጅ እንደገባች ስቶሪ ላይ ያለ ቪዲዮ ሰራ። ከዛ ከዛ በኋላ እኔ ሙኬራ ግን ሰው ጠፍቶ አይደለም፣ ምንም አንድ ሚሊዮን ፎሎወር ተሸክሚ አይደለም ማለት ነው። በመቶ ሺ ቢሆን ከሚታወቅ ሰው ጋር መስራት አያቅተኝ። ኤኒዌይስ፣ የሚቀያየረው ዱርዬ ስለሆንኩኝ ሳይሆን በእኔ ቤት ማሰራት፣ በእኔ ቤት ታብታብ አርጉታ ታብታብ አርጉታ ረገነ ስድስት ሺ ነው። በኋላ እኔን አሰራኝ፣ ማንም አያቀኝም። ኖ ብትታወቅ እኮ ችግር የለም እኮ ዳትማሽ መታወቁ አይደለም ችግር

አንድ ልጅን አግኝቻለ፣ ቲክቶከር ጋር አንድ ልጅ። ሌላ ሰው አላየውም እና በጣም ደስ ይላል። መጥቶ አናግሮ ምናምን ነገር የምፈልጉት ነገር ካለ ምናምን ብሉና፣ ምርጥ ልጅ ነው። ተከትለ መጣ። እኔ በህይወቴ ሁለት ነገር አላደርግም። ወላ በህይወቴ ሴት አልከተልም፣ ገንዘብ አልከተልም። ሁለቱ መጨረሻው መጥፊያ ነው። አሁን ትንሽ በጣም እኔ እንዴት እንደምሰራ አይታችኋል። የመጣችሁ ልጆች አይደል? እኔ እንዴት ስቶሪ እንደጻፍኩኝ ምናምን ምናምን ኔክስትሬሙ በራሳቸው አካውንት እንድሰሩ ነው እንጂ እኔ ከመጣቸው አንድ ቪዲዮ ሰታቸው ከዛ በኋላ እንድጠፋ፣ እኔ ግን እዚህ እሺ፣ ድሬ ሶማች ግን ከማንም ጋር ፍክክር የለኝም፣ ከማንም ጋር መሸነፍ እና ምንም ማየት እድል የለም

ትንሽ የሚታየው ፕሮፋይል ሽ የሚታየው፣ እሺ ንቀት ንቀት እንዳይመስላችሁ፣ ነገር እንደምሰራ ተስፋለኝ። ሌላስ? አይ ሌላ እሰራለሁ። ወደ ወንዶቹ ጋር እኮ ምን መሰላችሁ፣ በዙሪያዬ ማለት ነው የወንድ ካራክተር ስፈልግ ብዙ ጓደኞች አሉ፣ ቲክቶክ እንትን የሚሉ ብዙ ያላሳደጉት ሰው። ከእነሱ ጋር እሰራለሁ። ሴት ነው የሌለው፣ ሴት ብዙም አላውቅም። ምን ጀማ ላይ ሴት የለም ብዙ። ዛትስ ወይሽ ሰው ምቀያይረው አዳዲስ ቲክቶከሮችን ለመፍጠር ነው። ባለፈው እንትና እንዳለው ቲክቶከር ለቲክቶከር መቀኛ ና ላሉ ማለት አዲስ ቲክቶከሮች ናንጡ ምናም ባለው መሰረት እሱ ባለው መሰረት አለም ከዛ በኋላ ነው እንደዛ አዲስ ሴቶች መስራት የሚፈልጉ ሰዎች እገዛ ይፈልጋሉ። ምክንያቱም አብዛኛው ወንድ ልጅ የሚያግዛቸው በማይረባዊ ተጠቅሞ ነው። ዛ ስ እሺ ነ ነ ማህቢቢ ራሱ በሌላ አካውንት እንዳይሆኑ እ ችግር አፉ በሉኝ፣ ዘይነብ አፉ በሉኝ እኔ አቆሉ እኔ የተጠየኩትን መልሳለሁ ተቆርጦ ይፖሰታል ከዛሬ ወር በፊት የሰጧቸው ኢንተርቪዎች አሁን ኤዲት ተደርገው ተለቀዋሉ ከዛ ድጋሚ ድጋሚ ሲመጣ እኔ ራሱ ይረብሸኛል በጣም አንድ አስቡት ሶስት ሰዓት ወይ አራት ሰዓት ፖድካስት ነው አይደለ ፖድካስት የሰጠሁት ወላሂ ነው የምላችሁ ብትጨምቁት አምስት ደቂቃ አይሆኑም ነው ያወራሁት ወሬ ብትጨምቁት ማለት ነው ስለ ሰማን ያወራሁት ወሬ አምስት ደቂቃ አይፈጅም አይሆንም ግን ሲቆራረጥ ብዙ ነገር ነው የሚመስለው ሰው ማየው ኮመንት ቤት ስል አራት መቶ ምርጥ ሰው አለ። ጥሩ ነገሩ ብቻ ማየት ነው። ሁሉ ጊዜ ከፍተ የለም። ጥፍትፍጣ አለ ደግሞ አንዴ ደግሞ ብድግ ትላለህ። ሁሌ ዝቅም አትልም፣ ሁሌ ከፍ አትልም። ሚስምርት ሰው አዳነች ወይ እንዴት ነሽ? የሳምያስቲ እንዴት ነሽ? በሲ ሆቴል ናቸው። እኔ እንጃ፣ ወላሂ አላውቀውም፣ አረቡ አላውቀውም፣ ምን ሆቴል እንደሆነ። መጣን በማታ ገባን ተኛ። ምን ሆቴል ነው? ቶግራትኛ

ያ አጀበኝ፣ ምንድነው ታውቃለህ? ልክ እዚህ መስኮት ላይ ከተ ተሳረቁ ተራራው ከቡቆች ይበልጣል ማለት ነው። ዘክቶቹ እንዴት እንደቸከል ናቸው። አጣጣተም ዲብለ ተራሮቹ አሁን ነበር መቸከላል። ምን አብሽር፣ ችግር የለም፣ ችግር የለም። ሀቢብ፣ ሁሉም ጊዜ የሚፈታው ጉዳይ ነው። የደበረኳችሁ ምን፣ ችግር የለም። የሚወደዳችሁ ምን ሽኩላ ንበጣ ጠንቋይ ቤት ተገናኝተንበት፣ ተሳካኝ። አንተ ለማን እንዳትናግር ነው። ግስት መቼ ነው ትጀምር? እንሻላ በቅርቡ በቅርቡ። ማንን እንዳትሰማ። ከሚሴ ከሚሴ። የት ነው ከተሳ? ነው ስንት ሰዓት ቴንኪው ሶማች፣ ወላሂ የምትረዱኝ ሰዎች በጣም ትልቅ ሰዎች ናቸው። ባይዘውም እኔ እናቶች ይወዱኛል። ዝም ብለው ሲያዩኝ ልጃቸው ነው የሚመስላቸው እና እንግባባለን።